ትላንትና በለቀኩላቸው ቪዲዮ መሰረት ልጅቷ ማናት ስትሉኝ የነበራችሁ ሰዎች፣ ይቻላል ልጅቷ ትመስላለች። እንግዲህ በተደጋጋሚ እርዳታ ስጠየቅ የነበረ በሶሻል ሚዲያ ብዙ ሰዎች እየመጡ የፌክ ወረቀት እያሰሩ የእርዳታ ጥሪ እያደረጉ፣ እንደዚሁም በአሁን ሰዓት ላይ የእርዳታ ገንዘብ መኖሪያ አርገውታል። ብዙ ሰዎች፣ በጣም ብዙ ሰዎች ማለት ነው። ከአሁን በፊት የሆነ ላይ ጉባኤ ላይ ወድቆ ማተንፈስ መናገር አይችልም እየተባለ ብር ተሰብስቦለት ወደ ኢትዮጵያ ከገባ በኋላ ዛሬ የተለያዩ ነገሮች እየተሰማ ነው። በመቀጠል ሶሻል ሚዲያ ላይ እየመጣችሁ ግን እየለመናችሁ የምትሄዱ ሰዎች ባካችሁ ፈጣሪያቸውን ፍሩ። ከዛ የተረፈ ይህ ሴትዮ እንግዲህ ሱዳን አግብታ ከሀበሻ ሱዳኒ ለየት ያለ ነው ቤት ላይ እሽ፣ ሱዳኒ ለየት ያለ ማንም ፉናል አፍናል ለአንቺ ተሻለ የተሻለ ሆኖ ካገኘሽው ለምንድነው ሶሻል ሚዲያ ላይ ያመጣት? ወደ ሶሻል እንደዚህ አይነት የሚሰርበንን ሰዎች ነው እየረዳን ያለን። ታውቃላችሁ በሰጣችሁ ትነቀሳላችሁ። እና ይህቺ ሴትዮ አስመኝኩም ሱዳኒ ያለች አሰን ህና ከሆነ ለምን ለምን ከኛ ጋር መጥቶ ልመና ሚስት እንድትወጣበት አደረጋት። ወንድ ርጃል ከሆነ ርጃል ሳህ ርጃል ከሆነ ሚስቱ ወደ ሶሻል ሚዲያ መጥታ የሶስት ልጆች እናት ሆና ወዳ ፈቅዳ ወደ ሶሻል ሚዲያ መታ የእርዳታ ጥሪ መጠየቅ የለባትም። ኢብን እንኳን አይደለም እርዳታ ወደ ሰፋራ ምህር ብፈልግ ራሱ የኢትዮጵያ ሰፋራ በእርግጥ የኢትዮጵያ ሰፋራ አይደለም እንኳን የራሱን ዜጋ አይደለም የሌላን ሰዎች ዜጋ የራሱን ዜጋ ማያስተናግድ ባሲ ነው። ወደ የኢትዮጵያ ሰፋራ ህዳ አሁንም የኢትዮጵያ ሰፋራን ከሰሱላይ ነው የምትለው የኢትዮጵያ ሰፋራ መጠየቅበት ምንም አይነት ምክንያት የለው። ምክንያቱም ልጆቹ ሁለቱም ሶስቱም የሱዳን ልጅ ከመሆናቸው ፓስፖርታቸው የሱዳን ፓስፖርት የተሰጣቸው ናቸው። ከዛ የተረፈ ኬዝ አለብኝ ለምትለው ኬዟ ምን እንደሆነ አላሁ አለም። ምንም ኬዝ ቢኖርባት ምንም ችግር ቢኖርባት ችግርን ለመዋጣት ብዙ አቀበትና ብዙ ሜዳን ጥራራን ብርዱን መሸከም ነበረባት። ከዛም ላይ ደግሞ እንዳትረዳ በጣም መቶ በመቶ ረጅም ውሸቶችን ታወጣለች። ለዚህም ታዳ አንዳንድ ሰዎች ሴት እንርዳትና አዳምጣት የሚሉ አብረዋት የሚጮፉ ሰዎች ይኖራሉ። እኛም እነሱን ሰምተን ብራቸውን አውቁ ስላሉን ማውጣት የለብንም። እኔ በድጋሚ በዚህ ሴቱ እንግዲው መስራት አልፈለግም ነበር። ለሰራበት የተነሳሁት ምክንያት ኮሜንት ላይ ብዙ ልጆች ማናት ስላላችሁኝ፣ ሙስሊም ነች ለምትሉም ደግሞ ሙስሊም አይደለችም፣ በሂጃብ ተሸፍና በውሸት የተሸፈነች በእውነት ውሸታም በአለም ውሸታሞች ምርጥሻ ውጪ በባትር ብትባል የምትወጣ የምትመረጥ ሴት ውሸታም ናት። ምንም ችግር ቢቸግራት ችግሯን እንደ ችግር ውጣ፣ ከአቅሟ በላይ የሆነ ችግር ደግሞ ወደ ህዝቧ መታ መለመን እየቻለች ነገር ግን በተደጋጋሚ በየቀረበችበት ሶሻል ሚዲያ ውሸታም ችው ችው። ሁሉም እንደ ውሸት እንደ ውሻ ነው ያያት። ሁሉም እንደ ውሻ ነው ያረጋት። በቃ ውሻ ነው ያረጓት። ስለዚህ ለምን ለምን እናንተ ራሳችሁን አታስከብሩም እኔም ቸግሮኛል ደግፉኝ በእውነት ደግፉኝ ረጅም አመት አባት ይናፍቆኛል ስለዚህ ሀገር ልግባ በቃኝ ስደት እኔንም የገድፉኝ መርዳት ከፈልጋችሁ እኔንም እዚህ አረቤት ሮመዳን ለመጠም አልፈልግም ገድፍ ገደፍ አርጉኝና ሀገሬ ልግባ ለማንኛውም አልሐምዱሊላህ እኔ ሰዎችን መርዳት በመቻል ትልቅነት ነው። ግን እንደዚህ አይነት ሌቦችን ደግሞ እየረዳነ እንደ አይነት ውሸታሞችን እየረዳነ የእኛስ? በመቀጠል ይህ ወንድማችን እንግዲህ እውነት ውሸት አላሁ አለም። እኔ እውነትን እሱ ነው የሚያውቀው፣ አላህ ብቻ ነው የሚያውቀው። የእውነት በሽታ ግን ቸኩላችሁ አታውሩ። ቸኩለን አንናገር። የቸኮለች አፍሳ ለቀመች። ቸኩለን ስንናገር የሰዎችቹን ሞራል እንሰራለን በእርግጥ በአሁኑ ሰዓት ሌቦችን ለመምረጥ በጣም አስቸጋሪ ሰዓት ላይ ነው በቃ ማነው ሌባው ማነው ታማሚው ማነው ችግረኛው ማነው መከረኛው ብለን ለመጠየቅ በጣም ከባድ ጊዜ ላይ ነው ያለን ዛሬ መረጃ ስጠይቁ የፊት መረጃ ተሰርቶላችሁ ይመጣል ዛሬ እውነት ለማረጋገጥ ስትፈልጉ ሀብታ ዶክተሮች ገንዘብ ተከፍሏችሁ የውሸት ወረቀት የውሸት ማህተም ተመቶላችሁ ይመጣለን ግን ለዛም ደግሞ ለመጣው ሁሉ ችግረኛ አምባ እያፈሰስን ለመጣው ችግረኛ ሁሉ እየገደፍን ከታከሙ እና ከዳኑ ወይም ደግሞ ገንዘቡን ካገኙት በኋላ ምንም አይነት ችግር እንዳለባቸው፣ በቅርቡ እኔ ከምንም በላይ ሶሻል ሚዲያ ላይ አይኑ ፈቶ ከለመነ ሰው መካከል ሙባረክ ነበረ። ሙባረክ ለመነ። ኩላሊ ሶሽቲኛ ይብሉ ማለት ነው። ይሁበት ሶሽቲኛ ይብሉ። ወደ ቱርክ ልሄድ ነው ብሎ ሄደ። የጤና ጉዳይ የቸግረውን ሰውና የራበውን ወይም ደግሞ የጠገበውን ሰው ሳናውቅ እየረዳን በጣም ብዙን ሰዓት እውነት የቆመን ሰውና የተኛን ሰው መለየት አቅቶናል፣ እና የመዳብ ቅመሞችዬ እኔንም ገድፉኝ። በገንዘብ ባትገድፉኝ ደግሞ በሰብስክራይብ ገድፉኝ። ሰብስክራይብ አርበል ቻናልን አበረታቱኝ። ከዛ የጠራ ገደፋ አሉ። በገንዘብ ሆን በሀሳብ ሆን ገደፉ። እኔ ራሱ መገደፍ እፈልጋለሁ። አገር መግባት እፈልጋለሁ። ከዳምነት ለቅቄ መዳም መሆን እፈልጋለሁ። ግን በልመና ገንዘብ አይደለም። ቻናሌን ቤተሰብ አድርጉልኝ፣ ቪዲዮን ይሉኝ፣ ላይክ አድርጉልኝ። ከዚያ የተረፈ ከልመና እንዲወጣ ሰዎችን መርዳት እንድችል ማለት ነው። በነገራችን ላይ ሶሻል ሚዲያ ላይ ስትመጡ በጣም ትበረታላችሁ፣ ትጠነክራላችሁ፣ ትማራላችሁ። ሶሻል ሚዲያን ማትጠቀሙ ሰዎች ሶሻል ሚዲያን ለኸይር ነገር ከተጠቀማችሁ ወንድ እንደዚሁ በርፈት ሰዓታችሁ ሳይበዛ አንዳንድ ጊዜ በራሳችሁ ጓጉት ምን ይላላችሁ አንዳንድ ነገሮችን ምትሰሩ ትበረታላችሁ፣ ትጠነክራላችሁ፣ ለራሳችሁ ተስፋ ይሰጣችኋል። ለእኔ ዩቲዩብ ቻናሌ በጣም ተስፋ የሚያጠነክረኝ የሚያበረታኝ የሚያማክረኝ በጣም በቃ ለእኔ ጥንካሬው የሚያስተማረኝ ቻናል ነው እና ቤተሰብ አርጉኝ። እንደዚሁ ደግሞ አሳፋት አስተያየታችሁን ኮሜንት ላይ አስቀምጡልኝ የመዳም ቅመሞችዬ፣ ራሳችሁን ጠብቁ። ራሳችሁን በየትኛውን ቦታ ላይ ሆናችሁ ጠብቁ። ገንዘባችሁን ሴፍ አድርጉ። ከገንዘባችሁ ጋራ እናንተ ምንም ነገር የላችሁም ከገንዘባችሁ ውጪ። ገንዘባችሁን ለመያዝ ሞክሩ። ለመጣ ሁሉ ወንባው፣ ለጠረገ ሁሉ ብራችሁን አወጣችሁ ሰጣችሁ። ሲጠግብ ዞሮ ይነግሳችኋል፣ ሲጠግብ ዞሮ ይረግጣችኋል። ሲኖራችሁ፣ ሲተራፋችሁ፣ ሀፍታ ራሱ ገንዘቡ ሲቀመጥ አመት ሲሞላው ዘካ ይወጁበት አይደለም። ስለዚህ ለመልካም ነገር እራሱ ወደ ቃው ገንዘባችሁን መስጠት ያስደስታል። መስጠት ያስከብራል። መስጠት በቃ ልብሽን ጽድት ፍክት ነው የሚያደርገው ኑሮሽን ያሳምራለን። ደስታ ነው የሚሰጥሽ። ልዩ ነገር ነው የምትደርሹ። ግን ለዛም ደግሞ ለኔቦች አይደለም የሚሰጠው ለወዳሞች አይደለም፣ ለዜቦች አይደለም የሚሰጠው። መስጠት ለማንኛውም ሰጣቸው። ግን ወይን የገንዘብ የንበራችሁ ማስጠጠት መሆን አለበት። ቤተሰቦቼ ወዳችሁ ፈቅዳችሁ ለምትከታተሉ እጅጉን በጣም አመሰግናለሁ። እንግዲህ ከዚህ የተረፈ በሌላ ቪዲዮ እስከምንገናኝ ድረስ ይህን ቪዲዮ ሸር አድርጉልኝ። በእውነት ቪዲዮ ሸር አድርጉልኝ። የተለየ ጥሩ ነገር ይዘን እስከምንመጣ ባለንን ቪዲዮ ቪዲዮዎችን ላይክ፣ ሸር አድርጉልንን። ብዙ ብዙዎች የዩትብ ቻናል ያላቸው ሰዎች ናቸው።